እንዴት ናችሁ ቤተሰቦች? ያላችሁ እንዴ? ወይ እግዚአብሔር ይመስገን እኔ ደህና ነኝ። እንዴት ነው ሰላም ነው ወይ? የመዲ ቤተሰብ ሁላችሁ ሰላም ናችሁ? እግዚአብሔር ይመስገን። ጤናችሁ ባላችሁበት ይጠበቃል ወይ? እግዚአብሔር ይመስገን። እሱ ክብሩን ጠቅልሎ ዩሰት እስከ ዛሬ ላቆየን መድኃኒዓለም ክብሩ ይስጥ። እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ግን የመጣሁት በአንድ ነገር ነው፣ እራት ለጋብዘው ነው እራት ስላችሁ ይኸው አሁን ሰዓቱ ወደ ስራ ሁለት ሰዓት ሄዷል። ያው አንዳንድ ነገር እስከምን ድረስ አንድ ሰዓት ሁለት ሰዓት ይሆናል። የዛ ሰዓት እራታችንን ስንበላ ታዩናላችሁ ማለት ነው። አስዬ በዚህ ነገር በጣም የሚደነቅ ነው የሚመስለኝ። በጣም ልዩ አርጌ ላዘጋጅ ነው። አብረን እናዘጋጃለን ዛሬ ልብሱን ላምነጥለት እኔ ነኝ። አብራችሁ ወይ ትከታተሉኛላችሁ። እና ቤተሰብ ያው እንደነገርኳችሁ ሮማንቲክ ነው ዛሬ። ይሄን ነገር ግን ያሰብኩት ለምን አትሉኝ? ዛሬ መዲ ምንድን ነው ይህን ነገር ያሳሰባል ብላችሁ ብታስቡ፣ እኔ ዛሬ ያሰብኩት ያ ሚድሮ ገና ስንተዋወቅ የሚያሳየን ፊሊንግ ዛሬ እሱም ሳስቧል። በቃ ያ ሲመጣ ሲገባ ሲወጣ የሚለኝ የፍቅር ቃላቶች መቶ በቃ የሚታገለኝ የሚይዘኝ ምን የሚለኝ በቃ ያ እኔ እንጃ በቃ እንዳዲስ ዛሬ መታደስ አለበት ብዬ አሰብኩ። በቃ ያነሳሰብ የሆነ አንድ አረ በቃ ውስጤ ብለ እናንተ በግላ ስናጨበረ ነገር የለም ናቸው፣ እና ያንን ነገር ማንጸባረቅ ፈልጌ ያለ ጨሉ ሙሉ ስሉ ሳስብ በቃ እንዴት ነበረ በፊት? ምን ነው እንዴት ነበር ሲያደርግ የነበረው? ምን ነበር ሲለኝ የነበረው? እንዴት ነበር ፍቅሩን የሚገልጸው? ምናምን እያልኩኝ ወደ ውስጤ እንደገና ሜሞሪዬን እንደገና ወደፊት አመጣሁትና ውስጤ ሞቀ። ነው ምናችሁ ዛሬ እዛሬ እራት እየበላን ለምን እንደ በፊቱ አወራል? ለምን የበፊቱን ጨዋታ አያመጣም? እሱም እንኳን እንዳንዴ ፍቅር ሲታደስ ሊፈልግ ይችላል። በነገሮች ጣጥሮ ወደኋላ መጎተት አስፈላጊ አይደለም። እስቲ ራሳችንን እናደስ። ብያሰብኩኝ እና ይህን ነገር ነው አሳስበኝ፣ እራት ለመጋበዝ ውስቴን ያነሳሳኝ ና ስለዚህ አንስዬን ሻማ ብርቼ በቃረቃ በጣም እንዲደነቅ እንዲገረም አድርጌ ነው የማደርገው። ለስቲ አብራችሁኝ ተከታተሉ፣ የሚያወራውን እንግዲህ የፍቅሩ ቃላቶች ለዛው ታዩታላችሁ። አብራችሁኝ ተከታተሉ ይላለሁ። አሁን ሄደን አብረን እንደርቃለን። እንግዲህ ቤተሰብ በዚህ መልኩ ጨርሰና ሙዚቃ ከፍቻለሁ። መብራት ላይቱን ቀይር ያለው እያለ ነው። በዚህ መልኩ ው ለዚዮም ዝ በዚህ እንግዲህ ደግሞ አስዬ እንጠራዋለን። ምንድን ነው ቤቱ ዛሬ ሙዚቃው እያለ ነው፣ ልጠራው ነው አዳምቶ። አስዬ አስዬ ና

ስንት ዓመት በኋላ ጥሩ እኮ ነው ማስታወስ። እንዴት አሰብሽ? ቤተሰብ በጣም ቤተሰብ ጋር ነው የሚለካው። ታዲያ ቤተሰብ እንደምን ያላችሁ ደህና ናችሁ ወይ? ሰላም ናችሁ? ጤናችሁ ሀገር ውስጥ ያላችሁ፣ ሙጥም ያላችሁ እንዴት ናችሁ? ሰላም ናችሁ? ቤተሰባችሁ ሁሉ ስራችሁ እንዴት ነው? ቆንጆ ነው። ሳምንታት ሳምንታት ወራት ከወራት የተሸጋገር አመቱን እየሄድን ነው። እና እንዴት ናችሁ እናንተ? እኔ በጣም ደህና ነኝ፣ በጣም ሰላም ነኝ፣ ደህና ነኝ። እናንተ አባት እያላችሁ መድዬ ደግሞ አስ እያለችን አለውና፣ ይሁን አሁን ደግሞ ቤቶች ብዬላቸዋለሁ። እንዴት ናችሁ ሰላም ናችሁ ቤተሰብ በጣም ወዳችኋለን እኛ ታዲያ፣ እንወዳችኋለን። ያው ዛሬ ቅድም ነግሬያችኋለሁ፣ ፍቅር ፍቅር አለኝና ና እስቲ ወደ ኋላ ለመልሰው ብዬ በዚህ መልኩ ተቀብያችኋለሁ። ዛሬ ግን ትረከውን የሚተርክላችሁ ራሱ ነው።

እስቲ እንግዲህ ወደ ኋላ መልሰሽኛል ብለሃል፣ የተመለስክበትን ንገረኝ። ወደ ኋላ እንዴት በጣም ነው የሚመልሰኝ እንጂ። መዲ ነካሽ፣ እንደዚህ አይነት ሮማንቲክ የራስ ግዣ ተዘጋጅቶ እንዴት ወደኋላ ኋላ አይመለስም። እና እንዴት ትዝ ይለኛል ዛሬ ስምንት ዓመት በ2017 በአውሮፓውያን አቆጣጠር። ያኔ እኔ የብቸኝነት ህይወት ነበር ሚገፋ የነበረው እና በዛ ኢንፍሉዌንስ ምናልባት አንዳንድ ጊዜ እስ ቤተሰቦች እህት ወንድሞችን ልጠይቅ እያሉ ሻሽመኔ መመላለስ ነበር እና ሻሽመኔ መመላለሰው ላቋረጠ ነው። ምንም ነገር አይቼ ሳይሆን ድሮ የተውኳቸው እህትና ወንድሞችን እስ በዚህ ባለቀ ጊዜ እንኳን እስቲ ላገኛችሁ እያልኩ ነበር እና የዛን ጊዜ መቼም የእግዚአብሔር ስራ ረቂቅ ነው ረቂቅ ነው እና አንዲት ልጅ እንዱ እየተመላለሰች ከአጠገቤ እየተመላለሰች ሰዓት ልቤ በቃ እች ልጅ ምንም ትምን ምን አለ እህቴ በሆነች እና እህቴ እንኳን በሆነች የሚል ካሳመጣለን ያቺ ልጅ ለካ አንቺ ልጅ ለእዚህ ነሽ፣ እና ቤተኛ ስለሆንሽ እዛ ስትመጪ እንደውም ቤተ ዘመድ ትመስጊ ነበር፣ እና ቤተ ዘመድ ስለሆንሽ ወደ ሌላ አክሽን መሄድ የለብኝም፣ በቃ ዘመድ ነች እያልኩ አስብ ነበር። በኋላ ግን ነገሩን ቀስ እያልኩ ሳስብ ሳይ ሳጣራ ምን ስል ለካ ያው እናትሽ ከእናቴ ጋር እንደሚተዋወቁ እዛ ያለሽ መሆኑን የእህቴን ጓደኛ መሆንሽን ምናምን ተረዳሁና፣ እለት በእለት በመታቆቁ ስለአንቺ ማሰላሰል ጀመርኩ ማሰላሰል ጀመርኩ። ስሙ ቤተሰብ እና ይቺ ልጅ አይ ይቺ ልጅ ምንም በምንም ብትሆን ምንም ትሁን እህት ሆና ከኔ ጋር ልትዘልቅ ትችላለች። እንዴት ነሽ? ሰላም ነሽ ወይ? ደህና ነሽ ወይ ብሎ ሰው እኮ እንደዚህ ሰላም የሚለውን ሰው ሁሉ ምናፍቅ ነበር

በቃ ግዴው ላይ እንዲህ እያየሁሽ እንዲህ እያየሁሽ እንደዚያ እየሆነ አለፈ። መቼም ፈጣሪ ይመስገን አንዴ ተናግሬዋለሁኝ፣ ግን የዛን ጊዜ ተናጋሪ መሆኔን ያወቅኩት የዛን ጊዜ ነው።

ምችልነት ይበቃል። አሁን እንደዚህ እየተጫወትን ያው እራትም እየበላን ነው። በማላቋርጠና እንደዛ አይተግ ዋ በፍቅር አይን ስለተቀበልከኝ በጣም አመሰግናለሁ። መ ዚብር ስጥሽ፣ እድሜ ስጥሽ። ይሄ እኮ የፍቅር መግለጫ ነው እኮ፣ ዛሬም ነገም ሁሌም ልብሽ ውስጥ እንዳለሁ የሚያመለክተው በጣም አመሰግናለሁ ሲልኛል። በጣም እና ምን ብዬ እንደው ተርጉሙ ልናገር፣ ከቃላት ይልቅ ተግባር ይጠቅሳል። በጣም አመሰግናለሁ እና የሁልሺ እንደዛ ሆነና ሁሌ ስላንቺ ማሰብ ጀመርኩ። ከስራዬ ቦታም ድሮ ድሮ ቀስ እያልኩ ነበር መጣው በኋላ ግን በየሶስት ቀኑ አይደል በየሁለት ቀኑ ና እህቶችን ራሱ እኮ በቃ ማለት አስዬን ከእኛ ጋር እንዲቀላቀል ምክንያት ሆነችን። ያልተለመደ ነው። አዎ ማለት በወር፣ በሁለት ወር፣ በአመት እንኳን የማትገናኙ ነበራችሁ ነበራችሁና ከዛ በሳምንት በአስራ አምስት ቀን ከዛ በሶስት ቀን እያረክሰት መጣ። በጣም ነው ደስ ያላቸው። በጣም ደስ ብሏቸው ማለት በቃ መገናኘታችን ላይ እንዲህ ነው እንዲህ እስከሚሉ ድረስ ማለት ነው። በእውነት እውነት ነው። አስታውሳለሁ እኔም ያ በቃ ልዩ የህይወት ምዕራፍ፣ ሁለተኛ ምዕራፍ የጀመረበት በእውነት እና ምክንያቱም ከረጅም አመት ቤተሰብን ከመጠየቅ ወጥቼ ቤተሰብንም እየጠየኩ ሁለተኛ ደግሞ አንቺን የመስከለ ንጹ ሴት ለማግኘት የተንደረደርኩበት ወቅት ስለሆነ በእውነት በጣም በአእምሮዬ ያችን ቀን ጊዜ ማረፊያ ያችን ዘመን ምን ጊዜ ማረፋት በሁለት ሺህ አስራ ሰባት በጣም የተባረከች ዘመን ነች በእውነት እና ደስ ትገኛለች። እና ከሁሉም ደግሞ ዛሬ እንደዚህ ምን ነው ዛሬ ምን ተገኘ ምናምን ያልኩሽ እንደዚህ ነው። ማታ እኮ የእኔና አንቺ አለም ነው ስንገናኝ በቃ በዚያች ክፍላችን ውስጥ ምን በቃ ማለት በናፍቆትና በመጠበቅና በመጓጓት ነበር። በቃ እዛች ብቻ ብለን የምንነጋገራት የምንጫወሳት፣ የህይወታችንን ታሪክ አንድ ሳይቀር የኔን ያንቺን የምናወራባት፣ የምናዋጋባት ግልጽነትን የፈጠርንባት ያቺ ጊዜ ሪሊ በጣም ሞል ያሉ ብቻ ግን ያን ዘመን ጭረሽብኛል፣ ሰውነት ውስጥ ጭረሽብኛል፣ አንጥሰሽብኛል። እኔ እንጃ ዛሬ የምሽቱ ልዩ ከቀልቤ ያስባለ ይሆናል እስዬ። እኔም በጣም ባየሁት ሰዓት በጣም ደስ የሚል ስሜት ነው የተሰማኝ። እኔ ቀድሞም ያው ከቤተሰብ ጋር እንደ ፋሚሊ ስለሆነ ያንተ ከጀርባ ያለው ታሪክ አላስጨነቀኝም ስለማውቀው ማለት ነው። ስለዚህ የምር ለመናገር ፍቅር እኔም አንተም ይዘናል ብለን አላሰብነውም፣ ግን ያው እግዚአብሔር የፈቀደው ነገር በመሀላችን ሆነና በጣም የምንዋደድ በጣም የምንፋቀር የምንተሳሰብ፣ በየደቂቃ እንኳን ፍቅር እንዳይለየን

ሙሽራ መስላለች። በቃ የምሳ የበላን ያወራነው ወሬ ትዝ ይልሻል። በቃ አንድም ነገር ሳይቀረን በቃ ያለፈውን የወደፊታችንንም የምናምን እያወራን የተነጋገርነው ነገር ከዛ ደግሞ ታስታውሻለሽ ምሳ በልተን መጥተን ቤት

ለነገሻችን ከዛ ቀስ ብዬ ሲስተር እንዳታየኝ፣ ያቺ ደግሞ በቃ የፍቅር ጥያቄ መልስ ያገኘችልኝ። በዛ ስለጀመርኩ ግን የፍቅር ጥያቄ ተጠያይቀናል እንዴ? አይመስለኝ፣ ነው ማለት ነው ያገናኘኝ ማለት አፈቅርሻለሁ፣ ታገቢኛለሽ የሚል ጥያቄ ወይ ደግሞ አፈቅርሃለሁ ምናምን እኮ አልተጠያየቅንም። በቃ ዝም ብሎን እንደ ገባ ገባ። ደግሞ እግዚአብሔር አሰመረው፣ እግዚአብሔር አሰመረው እና

ይህ እንኳ ፈጣሪ ረድቶኝ ነው። ይህ ፈጣሪ ረድቶኝ ነው እንጂ በእኔ ግርታም በእኔ እንትን እኔ እንጃ መዲን እንደዚህ በአጭር ጊዜ እጄ የተገባለች ብዬ በፍጹም ኤክስፔሪንስ አላደረግኩም ነበር። በእውነት ግን ያው ፈጣሪ ይመስገን። የብቸኝነት ህይወት ይበቃሃል አንተ ወትሮም ለራስ አታውቅም እኔ ለርጋህ ብሎ እና አስዬ የዛሬ የፍቅር አቀባበሌን ወደህልኛል። ሳላደንቅ ሳልናገር ሁሌም በቪዲዮ መቼም ሰዎች ያውቁታል። ሁሌም አስዬ ወደለው አከብርሃለው። የልጆች አባትነ የልጆች አባትም ሆነ ዛሬ ድረስ እነሱን እንዳድረስ እስኪያድጉ እስኪማሩ በትምህርታቸው ትሬት እያደረክልኝ መስመር እንዲይዙ አድርገህልኛል። እግዚአብሔር ዋርከ ቀሪ ዘመንህን ደስተኛ ሆነ። ከዚህ በላይ እኔ ከቻልኩ አቅም የፈቀደው ሁሉ አድርጌ አንተን ማስደስትበትን እግዚአብሔር አምላክ እድሜና ጤና ሰጡ እዛ ያድርሰን። ሁሌ ማስደስት አለው እልሃለሁ። በጣም አመሰግናለሁ መዲ ወድሻለሁ ያሳልፍናቸውን የሰባት ስምንት ዓመታት ጉዞን እንደዚህ ባለ በአጭር ጊዜ ውስጥ ውስጥ ያለውን ፍቅርሽን ለመግለጽ የሄድሽበት ርቀት እጅግ በጣም ያስደስታል በጣም ደስ ብሎኛል በእውነት ለሚቀጥሉ ዓመታትም ስንቅ ነው የሚሆነኝ የሚያውለኛ ነገር ደግሞ ሬሬ የምትነግሪኝ የምትመክሪኝ የምታስተምርኝ ነገር ለእኔ ያለሽ ቀረቤታ ግልጽነትሽ ንጽህነት እውነቴን ነው የምልህ። ለሌሎች ለማን ናቸው እንደኔ እላለሁ ሁሉ እንዲያደርግላቸው የፈጣሪ ነው የለምና ደሁ ግን አሁን በዚህ አጋጣሚ መለ ከምስጋና ቁጭ ልክ እንዳንተ ትዳር የፈቱ ወንዶች ይኖራሉ። በአንተ እድሜ ክልልም ከአንተ በታችም ከዛም በላይም ሊሆኑ ይችላሉ። ምን ትመክራቸዋለህ? ተስፋ ላይ ላይቆረጡ በጣም ጥሩ ጥያቄ ነው፣ ግን ከባድም ጥያቄ ነው። እና መዲ የጠየቅሽኝን ጥያቄ በአጭር ጊዜ መመለስ በጣም የሚከብድ ቢሆንም ግን አንድ ሁለት ሶስት መልእክት ማስተላለፍ እፈልጋለሁ፣ ከልምዴ በመነሳት ማለት ነው። ምክንያቱም ቤተሰብ ያው አባት ነህና ምክርህን እንጠብቃለን እያሉ በኮሜንት የጠየቁኝ ስለሆነ ማለት ነው። በእኔ ዕድሜ ክልልም ይሁን ከእኔ ዕድሜ በሳችም ይሁን በላይ በፍቅር የተጎዱም ይሁን አዲስ ይሁን ወደ ፍቅር ወደ ስዳር ለመግባት በጣም ብዙ ነገሮችን ማንሳት ይቻላል። በጣም ብዙ ነገሮችን በመጀመሪያ ደረጃ እያንዳንዱ ሰው ወደዚህ አይነት ህይወት መግባት ሲል ምንጊዜን ተስፋ መቁረጥ የለበትም። ተስፋ በፍጹም አይቆረጥም በምንም ነገር ላይ በምንም ነገር ላይ። ነገ ሌላ ህይወት ነው ተብሎ መታሰብ መቻል አለበትና ሰው በምፍቁቁ እየተካሄደ ነገን እኖራለሁ ብሎ ማሰብ መቻል አለበት። ያ በራሱ ጤናና እድሜን ይሰጣል። አንድ እሱ ነው ሁለተኛ በፍቅር ግንኙነት ጊዜ የራስን ነገር አሳልፎ ለእግዚአብሔር እግዚአብሔር መስጠት ነው። እግዚአብሔር እንደ ልባችን እንደ ልብ መሻታችን ያደርግልናል። በልብ መሻታችን ልክ ሰፍቶ ይሰጠናል። ያ ነው መታሰብ ያለበት እንጂ አንድ ሰው በራሱ ክራይቴሪያ አስር ሃያ ክራይቴሪያ ያውጥቶ በዚህ ክራይቴሪያ እቺ ባለቤቴ ፊት ነች ብሎ በሄደ ዛሬ አይደለም ነገ ደግሞ ሌላ ቀን ነው የሰው ልጅ በተለያየ የህይወት ክርክሩ የተለያየ አስተሳሰብ ይኖረል። ነገር ግን እግዚአብሔር መርቆ እንዲሰጥ በእግዚአብሔርም ጸሎት ማድረግ ያስፈልጋል። የራስ ግምገማ አያስፈልግም እያልኩ አይደል፣ የራስ ግምገማም የራስ ሚልከታም በጣም ያስፈልጋል። ከሁሉ ከሁሉ ነገር ደግሞ ሰላማዊ ህይወት ለመኖር ያለው ወይም ያላት ኮሚትመንት ምን ያህል ነው የሚለው ነገር ከተረጋገጠ ሌላ ነገር ሁሉ በሂደት ሰው እየተማረ ያስተካክላል። እየተማረ ያስተካክላል እና ፈጣሪ መድኃኔ ዓለም የልባችሁን መሻት እንዲሰጣችሁ በዚህ አጋጣሚ ልመክር ወዳለው ግን ወደፊት በስፋት በዚህ በትዳር ህይወት ያለኝን ተሞክሮ ለማካፈል የራሴን ደግሞ ዝግጅት በጣም እያደረጉ ስለሆነ የዛን ጊዜ ደግሞ ቤተሰቦች በስፋት ያገኙታል፣ ይጠብቃሉ። አይዟችሁ በርቱ ለማለት ነው። ጥሩ ጥሩ የሰጣቸው እኔም ማመለካከት ይሄ ነው። ማንም ሰው በሆነ ቻሌንጅ፣ በሆነ ችግር ትዳሩን ሊፈታ ይችላል። የመጀመሪያ ህይወት ላይ ሊሳካ ይችላል። እግዚአብሔር ቢፈቅድና ቢሆን ቢሳካና አብሮ ቢኖር ጥሩ ነው። አልሆነ ግን ከቀጣይ ህይወት ጋር ተስፋ ቆርጦ እኔ በቃ ከዚህ በኋላ ፈላጊ የለኝም መኖር አልችልም ልጆቼ በቃ ማሳድገው በዚህ መልኩ ነው ብሎ ተስፋ ሳይቆረጥ እና ተስፋ መቁረጥ በእውነት ለመሞት ትልቁ መጋዝ ነው፣ ተስፋ መቁረጥ። ስለዚህ ተስፋ ሳይቆርጡ የራስን አጋር እንዴት ማግኘት ይቻላል ቢባል ከጸሎት ጋር፣ ምክንያቱም እግዚአብሔርን ከልባችን መሻታችንን ከጠየቅነው እግዚአብሔር የማይሰጠን ነገር የለም እና ህይወትን ለመቀጠል የራስን የምትመሳሰለዋን ወይንም የሚመሳሰለውን ከሱ ባህሪ ጋር የሚሄደውን እግዚአብሔር ራሱ ፈልጎ ይሰጣል። በዚህ የተጎዳችሁ ሴቶች ካላችሁ እውነት ህይወታችሁ ወደኋላ አለብን ብላችሁ ተስፋ ይቆረ ሁ ካላችሁ እኛን አይታችሁ ተስፋችሁ እንዲለመልም እመክራለሁኝ፣ አለሁኝ። ከዛ በተረፈ ግን በጣም ነው የምንወዳችሁ ቤተሰብ በጣም እንወዳችኋለን። በጣም በጣም እናከብራችኋለን። እግዚአብሔር ልብ መሻሳችሁ እንዲሰጣችሁ እያልኩ እውነት ነው።

ይህን ይመስላል ዛሬ ያሳለፍነው። እንዲህ አይነት የፍቅር ጊዜ ያሳልፈናል። በጣም እንወዳችኋለን። እውነት ለእናንተ ክብር አለኝ። እናንተ ብቻ በአንድ ነገር ትተባባቻላችሁ። ሰብስክራይብ እንዳትረሱ። ሰላሙ ሁኑልን።